የፅናት አባት ነኝ። በጣም ጥሩ። አይ መጣው በቃ ጋሽ እኔም የሚበላ ነገር ላቅርብ። እኔም በቃ መጣው ላግዛት ምር አባዬ ልብስ ልቀይር። በቃ ተጫወቱ ም ልጆቹ እንደፉ እየገላ ተመታተኑ። ሁሉም አላላቅም። እኔ እማዬ እናቱ ተሟ እንደሄደች ነበር የማውቀው። ቆይሻው ምን ልናደርግ ነው? ካልሆነ እንግዲህ ወይ እውነቱን መናገር ነዋ። የቱን እውነት? ከዚሽ ቆንጆ የልጅ ፍቅር እንደያዘኝ የሚያስረዳውን እውነት። እንደዛ ት ሆነ ለምን ማለት ነው? እንደ አባቴ እኮ እየተማርኩኝ እንደሆነ ነው የሚያውቀው። ግን ይኸውልሽ፣ በዚህ አጋጣሚነቱ መናገሩ የተሻለ ይመስለኛል። በፍጹም አባቴ እንዲያዝንብኝ አልፈልግም። እሱም ትቼ የተሰደድኩት እኮ የተሻለ ህይወት ለመምራት እና ለመማር ነው። እንደሚከብድ እኮ አውቃለሁ፣ ግን የአባዬ መምጣት ጥሩ አጋጣሚ ይመስለኛል። አንቺ ሁለቱም ባሉበት ፍቅራችን እናበስራቸዋለን። አላውቅም ኪራ፣ ምን እንደምልህ እራሱ አላውቅም። አውቃለሁ እኮ አሁን ላይ ምን ማድረግ እንዳለብሽ፣ ግራ እንደተጋባሽ አውቃለሁ። ከነ መኝኛ የተሻለ ሀሳብ ነው ኪራ በቃ ቢያንስ አባቴ እስኪሄድ ድረስ ፍቅራችንን እንርሳው አልገባኝም እኔ ራስ ወዳድ መሆን አልፈልግም ይሄን ነገር አባቴ ቢሰማ ውስጡ በጣም ነው የሚጎዳው እሱ እኮ እየተንከራተተ ያለው ለእኔ ነው እና ጽናቴ ውሸት እኮ ጊዜ በሰጠነው ቁጥር እየባሰና እየገነነ ነው የሚሄደው ሌላ አማራጭ አለን አልመሰለኝም አማራጭማ አለ ምንድን ነው እውነቱን መናገር ከዛ ቀጣይ ዓመት ያቆምሽውን ትምህርት እንደምትቀጥይ መናገር። እኔ ግን ውስጤ ምንም ሰላም እየተሰማኝ አይደለም። ክፍት መሆኑን አይቼ እኮ ሰላም፣ ኳ ኳ ገብተዋል። አባ ምን ነው? ቁጭ በላ ቁጭ በላ። እሺ፣ ትንሽ ራሴና ምማርጉኝ ልተኛ ፈልጌ ነበረ

ሰላም ሰላም ጤና ይስጥልን ውድና የተከበራችሁ ውድ ያስቱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ዛሬው እንደተለመደ ጽናት ክፍል አርባ ሰባት ይዤላችሁ መጥቻለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ማለት ነው እንግዲህ ጽናትና ኪራይ ፍቅራቸው በጣም ደስ ይላል እና በመሀል ደግሞ የኪራይ አባትና የጽናት አባት መጥቶ ትንሽ ስሜታዊ ላይ ሆነዋል ማለት ነው። እንዴት አድርገን ነው የምነግራቸው? እያሉ ሀሳብ ውስጥ ገብተው ይገኛሉ ማለት ነው። ኪራይ ወደ ቤተሰቡ እናት ጋ ሲደውል ሄሎማ፣ እንዴት ነሽ? ሰላም ነሽ ወይ? አባ እንዴት ነው ሲላት፣ አባ አላቀም እና አንቺስ እንዴት ነች? ስለ እኔ ደህና ነኝ። አያትህን አሟት እዛ ይጋለሁ እያለ ይገኛል ማለት ነው። ጽናት ደግሞ በሀሳብ ጭልጥ ባለ ሀሳብ ቁጭ ብላ ትገኛለች ሳሎን ውስጥ ማለት ነው። ጽናት ጽናት እያለ ናሆሜን ምንም ብጠራት ቢጠራት አልሰማለች ማለች። እቺ ልጅ እኮ የሆነ ነገር ሆናለች እያለ ይናገራታል ማለት ነው። ፅ እያለቻት ምሩ፣ ኧረ ኬላይ በር እያንኳኳ ነው እያላት ምን እያለች ብድግ ብላ ስትነሳ፣ አረ ተረጋጊ እስኪ ተረጋጊ ቁጭ በይ ይላታል ማለት ነው። ጽናት ግን እኛ ሰው አይደለንም የአንቺ ቤቶች ቤታሽን፣ መጣን ደህና ናችሁ፣ እንኳን መጣችሁ እንዴ ትላለች የተባተበች ማለት ነው። እና ከላይ ወርደና ማለት ነው እ ያለች ወደ ላይ እያየች ወዮ ጉዴ እያለ ኪራይ ናሆምን እች ልጅ በቃ ፍቅር የሆነ ነገር አድርጓታል፣ እያለ የው ልሽ እኛ አደለንም፣ ፍቅር ነው እንደዚህ ብድ ስብድ ያደረገች ቶ በቃ ታሳፈረኝ ናሆማ። በቃ ተዋ ታሳፈራት፣ እሽ ያላቃ፣ ትቻታለሁ። ናሆም ይልቅ የሚበላ ነገር ላምጣላችሁ ስትል፣ ያሳዝናል እኮ ይላል። ምን ትለዋለች ሁሉም ነገር ድሮ ቀረ። የውልሽ ፅናት ከቀልቧ እያለች በትፋሽ እንኳን ታቅና ምግብ ሁሉ ታቀርብልኝ ነበረ። አሁን እንኳን አይን ለአይን እያየች እንኳን እኔ ረሳች ወይ ናሁሜ እያለች በቃ ይሄ ነገር ከያስካትተው ማ በቃ እያለች ተናዳ ፍዝቅ ብላ ትነሳለች ማለት ነው። አታት ያዘ ምን ችልች ችልች ማለት ፍቅር እኮ ውብርም በአንድ እብድ አድርጓታል ትላለች። ከዛ በኋላ ተጣጣ እያለች ማለት ትላት መድኃኒት ይደርሰዋል። መድኃኒት ላምጣ ያለች ቋይ ነገ ለኩሶ ወዴት ይሄሽ ነው ይላታል ማለት ነው። እናሆም አይ ሴቶች እያለ የምታውቁት ፍጥረት በጣም ሂድም ናም ማለት ትችላላችሁ። ሴቶች ፍጥረት ይላል ማለት ነው። ናሆ ማለት ነው። አይ ጽናት ትኩስ ፍቅር እንዴት ያደረገሽ ነው? እንደውም ኪችን ሄደሽ ተገትረሻል እንዴ? ይስኪ ሂጂ ቼክል አድርጋት እያለ ይሄዳል ማለት ነው። እንዴ በቀለ ብላ በቀለ ወደ ጽናት ጋር ይደውላል ማለት ነው። ሄለው በቀለ ትለዋለች። ደህና ነኝ እንዴ ነክ እግዚአብሔር ይመስገን ደህና ነክ ወይ ትለዋለች ማለት ነው። ጠፋ አደለ እንዴ፣ ትንሽ እኮ ስራ ቢዚ አድርጎኝ ነው ትለዋለች። ማለቴ ከትምህርቱ ጎን ለጎን የምሰራው ስራ ለማለት ፈልጌ ነው ትለዋለች ማለት ነው። የበቀለ አው በቃ አይ ከበቀር በዚህ ሶስት ቀን አልተደዋወል ምን ነው ችግር አለ ስትለው ጊዜ እንዴ አባትሽ እኮ እየመጣ ነው። የት ነው የሚመጣው? እዚህ አዲስ አበባ ስትል ጊዜ ወይኔ አባቴ፣ እሺ ቆይ ልደውልላት እያለች ስልኩን በቀለ ጋር እየቀለት ካደለም እንደ እያለች እሱ ጋር ትዘጋና ወደ አባቷ ጋር ለመደወል ስልክ ታመራለች ማለት ነው። ወደ ስልክ እየደወለች እያለች የአባቷ ስልክ አይገኝም። ምሩ ትመጣና፣ ምሩ ጉትሆንኩኝ ትላለች። አባ ትላለች፣ ጋሽ ምን ሆኑ ትላለች። ምሩ ማለት ነው ከክፍለ ሀገር መንገድ ጀምረዋል። ትላለች ጽናት። እንዴት ሳይነግርሽ ማለት እንዴት ሳይነግሯቸው እንዴት ይመጣል? ወይኔ ምሩ፣ ባለፈው እኮ እንደዛ ነገሮች ተፈጠረ ጊዜ ደውዬለት ሳወራል ሳወራው እንደ ሳለቅስ ነበረ የነገርኩት ልምጣዊ ስለኝ እሺ ስላወቀ እሺ እንደማለው ሳይደውልልኝ ያመጣ ነው። እስኪ በቃ አሁን ሞክሪ፣ እዚ አንቺ ተረጋጊ ትላታለች ምሩ ማለት ነው። ምሩ ስልኩን አይተራ እኔ እኮ ጨነቀኝ ትላለች። ተረጋጊ በጉበጎብን አሲቢ እሱማ ምን አማራጭ አለኝ? ትላለች ጽናት ማለት ነው። እሱ ጥሩ ሀሳብ ነው፣ ግን ደግሞ ድንገተ ቤት ከመጡ እናሆሜ ሁይድና እኔን አንቺ እዚህ ቤት እንጠብቀው እናአሁን ቤት አለ እንዴ? አው ቤት አለ። አንቺ ስጥቆይብኝ አንቺ ለማየት ነው የመጣሁታለ ሳለ እያለች ሁለቱም ትይዘወጡና እናሆሜ አባቴ ከመናርያ ሄደ ምጣለኝ ትለዋለች። ውይ ጽናት መቼ ነው ቀልብሽን የሚረጋጋው? ትላታለች ምሩ ማለት ነው። ከዛ ጽናትን ሄዳ ትነግረውና የናሆምን ሂደህ አባቴ ከመናኸሪያ ተቀብለህ አምጣልኝ ትላለች ማለት ነው። ጽናት በእንባ የተረጨች ኪራይ፣ እኔ አባቴ፣ እኔ እኮ ነኝ እንደዚህ ያደረኩት እያለች ታለቅሳለች። ይኸውልሽ ጽናት በቃ ይኸውልሽ፣ ያሰብሽው ነገር ሁሉ ግን አባቴ ይጨንቅብኛል ይጫነ ቃል ብዬ ማሰብ ነበረብኝ ግን እኔ ራስ ወዳድ ሆንኩኝ ትላለች ጼን ዚ አትበይ አንቺ መቼም እንደዚህ ራስ ወዳድ እንዳልሆንሽ እኔ አውቃለሁ እሺ የት ብዬ ልፈልገው ኬት ላምጣው ጨነቀኝ ኮ ትላለች ናሆምን ምናህሪያ ሄድ ዋጣው ምን ይሻለኛል አይዞች ጽናት ፈጣሪ ያውቃል ቆይ ካልሆነ ለፖሊስ እናስታውቃለን ይላታል ማለት ነው እንደዚህ እያለች እያለ የሆነ ሰውዬ የጽናት አባት ሳጠገመቱ ቁጭልና እንዲህ አባ ደናኖት እንደ ምናልከኝ ልጄ። ደናኖት እንደ ጋሽ ከሩቅ ሳይወት እኮ ያሞት መስሎኝ ነው። ይኖር የሆኑ ነገር አለ እንዴ? ተባረክ ልጅ። ቅድም ቅርቢ ሆንክ ልጅ። ምንም አይደለም ጋሼ። ካመሙት ንገረኝ ይላል። አይደለኝም፣ አላመመኝም ልጄ። ኧረ ምንም አይደለም ጋሽ። ምን ሆኖ ነው? ምን ባክህ ልጄ። ልጄ ሊጠይቅ መጥቼን አንዱን አንዱ ሊያዝልህ ብሎኝ ልብሴና ስልኬንን ሁሉም ነገር ይዞብኝ ጠፋ ልጄ፣ ይላል። አይ አባባ፣ የከተማ ሰው እኮ አይታመንም። ተው ልጄ፣ እንደዚህ ብለህማ አትድምድም። እንዳንተ ቀና ያሉ ልቦች ሰዎች ማ አሉ። እሺ አባባ፣ ስልክ ቁጥሮትን በቃል ያውቆታል። እኔ ላስደውሎት፣ ይላል። እሺ ተባረክ ልጄ። ዜሮ ስልክ ቁጥርን እንግዲህ የነገ በቃላቸው የያዘትን ስልክ ቁጥር አውጥቶ የልጁን ይሰጡና ልጁን ወደ ፅናት ጋር ይደውላል ማለት ነው። ከዛ ጽናትና ኪራይ ቁጭ ብሎ እያሉ እንግዲህ ስልኩን ሲደወልላቸው ተደወለና፣ ሄሎ ማላቆስ ተደወለ ትላለች። ሄሎ አባቴ አስጨነቀኝ እኮ ምን ውስጥ ገብቼ ሊፈልግህ። እሺ አሁን የት ነው ያለኸው? እሺ አጠገብ ሰው የለም እንዴ? ትላለች ጽናት ማለት ነው እያለቀሰች ማለት ነው። ከዛ በኋላ ያሉበትን ቦታ ሲነግራት ምን ጋ ለምጣ? እሺ አውቀዋለሁኝ መጣሁ የትም እንዳትሄድ እዛ ጠብቀኝ፣ እያለች ጽናት ወደ አባቷን እንግዲህ ናሁን ና ንሄድ፣ ኪራይ ና ንሄድ፣ ስንሄድ እነግርሃለሁ ትላለች ማለት ነው። ጽናት እንግዲህ ጽናት ወደ አባቷ ለማምጣት ወደ ምናሀሪያ ታመራለች ከነኪራይ ማለት ነው። ከዛ በኋላ ካመጣች በኋላ ቤት ሁሉ ተሰብስቡ፣ ምግብ ተሰርቶ፣ ወጥ ሁሉም ነገር ተሰርቶ፣ አንድ ላይ ስብስብ ብሎ ገበታ እየበሉ ነው በቃኝ እኔም እያለች ይችን በልተሽ እያሉ የፅናት አባት ዝም። ኧረ ጋሼ እርሶ ብሉ እንጂ እሷ በማጉረስ አስደከሙም። አይ ልጄ ጠገብኩ እያሉ የፅናት አባት ደግሞ እንደ ሌሎቹ ማን ያስብላችኋል እያሉ የፅናት አባትን እንግዲህ ምግብ በቀት አረጉ ቢ ያሉ የት ነው ማድ ረቅጥሽ የምትሄጁ? በቃ እኛ አባ ኧረ ቁጭ በይ እንዲህ እያሏት ይገኛሉ ማለት ነው። በከበርቲዎች ጊዜ እንዲሁም ጋሽ የሚነግሩን ታሪክ ናፍቆኝ ነበረ ትላለች ምሩ አና አንድ አገልጋዩ ያገባና ብሎ በዝና ያወራችኋል የፅናት አባትን እንግዲህ ወግን እያወሩ ይገኛሉ ተሰብስቦ አንድ ላይቆች ብሎ ማለት ነው። እያወሩ ይገኛሉ ማለት ነው። ምሩ እንደናንተ አይነት በእድሜ የገፋ ካለ ሰው ጋር መጫወት በጣም ያስደስታ ሲሉ የፅናት አባትን ተይቶ ያታስቂኝ ይሏታል ማለት ነው። እንደዛ እያሏት እያለ እንደዛ እያሉ እያለ ቀልዳቸው ካለቀ በኋላ ጽናት ወደ ኪችል ስታመራ ኪራይም ከቄጧን አእምሮ የንም ቤት ምን ላግዞት እያለ ቅር ካላሎት እኮ ከዚህ ክፍል ውጡ። ዛሬ እኮ አባት ያለ እንደ ሌላ ጊዜ መቀላለድ ቀርቷል እንዴ ትላለች። መፍትሄ ነው መሰለኝ እያለ ኢልቁንስ የእቴጌ ነገራት ትላታለች። እንገዛ ነው እንጂ እንደዛ ነው እንጂ አራኪ ላይ ያለ አረበከሽ ይላታል። መቼም አይናቸው እያየ ነው ሁሉም ነገር ምስምሽ ምናምን አራኪ ላይ እረፍ ትላለች። ጽናት ማለት ነው ምን ነው ስለዚህ መፍቴ እንደሆነ አታቅም አታቂም እንዴ ይላታል። እንደዚህ ያላት ያለ እንግዲህ ዲስማስ ሲል አምልጣ ሄደች ማለት ነው። ከዛ ናሆም ናሆ ኪራይን ኪችን ላይ በህሳብ ቆሞ ስለሷን እያሰበ ይገኛል ማለት ነው። እና አንድ ላይ ተሰብስቦ ቁጭ ብሎ ቡናቸው እየጠጡ የኪራይ አባት እና የጽናትን አባት አንድ ላይ ቁጭ ብሎ ቡናቸው ይጠጣሉ። ኑሩ ቡና እያፈላች ነበረ። ነበረ እንዴ ጋሽ፣ እንዴት ነው መቼስ እንደ ጽናትን አይጣፍጥም? እረ በጣም ይጣፍጣል። እጅሽን በጣም ይባርከው ይልዋታል የጽናትን አባት ማለት ነው። እኔ የምለው ግን ጋሼ ስልኮትን እንዴት ነው ተሰርቆት ነው እንዴ? አይ ልጄ እዛ መናኸሪያ ስደርስ ያዝኩትን ጤፍን ልሸከምት ብሎኝ ጋሼ ብሎኝ ይዞትን ጠፋ። ቦርሳዬንም ተቀበለኝና ይዞ ጠፋ። ቶሎ ቶሎ በፍጥነት የት እንደገባ የት እንደወጣ ስፈልገው አጣሁት። እንዴት እንደሆነ እንጃ ይላሉ። የከተማ ጮሌ ገና ስትገባ እንዴት እንደሚያጠምድህ አታውቅም እንዴ? አያ አባ ከተማው አንተ እንደምታስበው እኮ ሰው በእድሜው ነው የሚከበርበት፣ በሰውነቱ ደግሞ የሚታንበት አይደለችም ትላለች ፅናት። ግን ደግሞ ስትመጡ መደወል ነበረበት። እኔማ እንዳትጨነቁ ብዬ ነው የቋጠርኩትን ጥሪት ማንም ወሰደው ያሉ ኧረ ጦሴን ያልተባረከ ገንዘብ ነበረ። ለዛ ነው አው ጦርሳችን ይዞን ገደል ይግባ፣ ስላለ ጽናት ዋናው ያንተ ደህና መሆን ነው አባዬ። ልክ ብለሻል ልጄ፣ ይሏታል የጽናትን አባት ማለት ነው እንግዲህ። ግቡና ማረፍ ፈልጋሉ ሲል ግቡና እኔ ጋር ልተኛ ሲል፣ አይ ግድ የለም፣ እኔ የምተኛው ጽናት ፍራሽ ላይ ነው የምተኛው። ማገራችን እንግዳ አርጋ አያስለቅቅም አርጋ ክቡር ነው። አይጋሼ ዝም ብሎ ተጨንቆ ነው እንጂ ችግር አነብሮም ይላል። ግድ የለም ልጄ እንዳሰብከው አሳቢን ሰው ውስጥህ ሲሉ እሱ አሚን ብሎ ምርቃቱን የተቀበለ አሚን እያለ ይቀበላል ይገኛል ማለት ነው ጽናትና የጽናት አባት ወደ ጽናት ብትክላስ ጽናት ግን ታደላ በጣም አሳቢና ቅን ልብ ያለው አባት አላት ትላለች ምሮ ማለት ነው እኔም አባቷ ሳያቸው ምን ያህል ስብና እንዳሳደጓት ነው ይታየኝ ይላል ኪራይ ኧረ በጣም ረጅም እድሜ ከጤና ጋር ይስጥላት፣ ትላለች አሁን። ለነገሩ ሁለት መዝጊያ ስላገኘ አያሳስብም ብሎ እየቀደም በልበል፣ እኔን ተቀምጬ ተቀምጬ ቀረሁ ያለች ምሩ ዕቃው ብድግ ብላ ታነሳለች። የዛሬው የነበረን ቪዲዮ በዚህ እናበቃለን። ስለነበረን ቆይታ ከልብ እናመሰግናለን። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።